ሃሌሉያ ነለሚቃውይ የማቃጠል ዘመን አበቃላል አሁን እሱ የሳቀው ግን ውስጡ ተቃጥሏል እውነት ነው የእግዚአብሔር አንድ ነገር ሊናገር ይፈልጋሉ ወደዚህ ሲመጣ እንኳን ለመምጣት ከጓደኞች ተመካክረን ነበር ብር በተለያዩ ነገሮች ተይዞ። ካናል ፕላዝ የሚያየውን ቴሌቪዥን ካናል ፕላዝ ሸጥቼ ሰባት መቶ ብር ሸጥቼ ለደላሉ ሃምሳ ብር ሰጥቼ ስድስት መቶ ሃምሳ ብር ይዤ ከጨለለክቱ ፍስሀገነት ስመጣ በአይሱዝ እግዚአብሔር ለመንኩ መጣሁ። ከፍስሀገነትም ዲላ በነፃ መጣሁ። ከዲላ ወደዚህ ስመጣ እንደ ውስጥ እየሆንኩ በስድስት መቶ ሃምሳ ብር እዚህ መጥቼ ገና ለሰው ደውዬ ታሪኩን ታቃለህ። ታሪኩ ዶሪ ታሪኩ ዶሪ ጋር ደውዬ ፍስሀገነት ላይ ሁለት ሺህ ብር አስሊኬው ይኸው እዚህ ጋር አለ። አንተ ጋር ይበላል፣ ይጠጣል፣ በጣም ይወዳል። እኔም እሱ ጋር ነው ሁሌም። ምን ይውለው የሚከፈተው ቴሌቪዥን ቻናል አንተ ብቻ ነው። ስራ ይዛ እሰራለሁ ግን ስራ አልሰራም። ቴሌቪዥን ብቻ እያየሁ ነው የሚውለው የት ነው አሁን ያላቸው? ሲያገለግል በጣም የሚወደው አባቴ የመካነ ኢየሱስ ቤተክርስቲያን ሽማግሌ የነበሩ ዘነበ ይባላል። የዘነበ ልጅ ነኝ። በጣም የሚወድ ጋላና ላይ ቤተሰቦች አሉኝ።

እስኪ አሜን፣ እስኪ እጃችሁ ከፍ አርጉና፣ ኢየሱስ ያድናል። ዛሬ እንግዲህ ለናንተ ትንሳኤ የሆነ አሜን። ዛሬ ስለዚህ ልጅ በኋላ እነግርላቸዋለሁ እነሱ ካገለገልኩ በኋላ። ዛሬ ለአንተ የሚጸልልኝ በኢየሱስ ከቅርብ ጊዜ በኋላ አዲስ አበባ አገኛቸዋል። አሜን። ከዚህ ስትሄድ በር ላይ አምስት ሺህ ብር ትወስዳላችሁ። እሺ፣ ሁለታችሁ የበላሽ ትጣላችሁ። እሺ፣ ከፍቻለሁ። አሜን፣ አሜን። ተከፈለ። እስኪ አንድ አሜን ብሎ እስኪ ይሄ ያው የማቀደሚ እንዳለው ማቀደም እሱ እሱ ይሄ ሱቅ ይሄ ልብስ ቤት አለ። ይሄ አይደል ልብስ ቤት ነበረ ጫማ ቤትም ነበረ። እና እኔ ድሮ ጠዋት ይነሳለሁ ብለህ ይሄ ብለው ጠዋት ይነ- ይሄ ልጁ ማለት ነው። ጠዋት ይነሳለሁ የሱ ሱቅ ጋር ሄዳለሁ። ቁርስ አበሬን ብላለህ። ከዛ በቃ እንደዚህ እንደዚህ እያልኩት አንድ ቀን ማታ መገለጥ አያደርኩና ጠዋት የሄድኩት አንኳኩቼ ሰላም ነው አለው። ጠዋት መጣ አለ። ጠዋት መጣ ተነሳልኩ። ፎቶ ቤቱን የምንገባ አልኩት። ከዛ ቀን ጀምሮ እኔ ሌላ ሰው ስለሚሆን ቶሎ ፎቶ ብረን

አዎ ኤው ስሙ ኢየሱስ ያድናል። ዛሬ አንተም ትባረካለህ፣ እድለኛ ነህ፣ ዛሬ ትባረካለህ። አሜን። ኤውስ በደም ስሙ እኔ መጣና ቁርስ አብሬ በላለው። ከዛ መጣና አሁን እኔ ስለማታገኝ አልኩት። ለዚህ ማለት ነው ዛሬ ለአንድና ለመጨረሻ ፎቶ እንነሳ፣ ከዚህም በኋላ ግን እኔ ትልቅ ቦታ ስለሚደርስ አታገኝ ማለት ነው። ገረመና ገረመ ገረመ። አሁን ትሄዳለህ ፎቶ በጣም ትሄድም አልኩት። ልብስ ቤቱ ቆይ እሱ ነው ከዛ ያ ደፎ ሄጄ አልቁ ፎቶ አብሮ ተነሳና፣ ከዚህም በኋላ በክብር ነው የምታገኘኝ። ለዛ ነው ፎቶ ተነሳ ብዬ። ከዛን ጊዜ ጀምሮ አላገኘው። ባለፈው ቶሬ ሲሄድ ኩሩስድ ቶሬ ላይ አገኘ መተዋል። እሱ እንደዚህ ቃል ነው እዛም የሚመሰክረው። ይሄ አሁን ያለው ነገር አንድ ጆን የሚባል ጓደኛ አለ። እኔ በጣም ነው የምወደውና ያው እኛ ፋሚሊ ከኦሮሚያ ወደ ደቡብ የሚኖሩ አሉ። እኛ ፋሚሊ እኔ ከነሱ ጋር አሁን በስራ ምክንያት እየተገናኘ ነው። ምን አለ አካውንትን ያነ ረቅቶ ማን ጆን እኮ መጥተዋል። ጆን ስል ግራ ተጋባውና ቻናላ ሳይ በጣም የሚወደ ሲሚን በእርግጥ የሚያቅ ጓደኛ ነው። አለቀስኩና ጌታን አመሰገንኩ። ከዛም በኋላ ምን አለ አካውንታችንን ረቅጦ ከጸለይ በኋላ የሆነ ቦታ ገዛን አራት መቶ ምናምን ሺ ብር አገኘኔ። ታሪኩ ደግሞ ከደግነቱ የተነሳ ለእኔና አንድ ልጅ አለ ሰላሳ ሺ ብር ጌታንንም እያገለገልኩ ነበርና ዛሬ የመጨረሻ ቀን ብዬ ነው የመጣሁት። እስራኤል ጋር ነበርኩ። እስራኤል ዳንሳ አጋጣሚ ደግሞ ምንድን ነው የሆነ ነገር ሲገጥም ነው እኔ ወደዚህ የመጣሁት። እግዚአብሔር ግን ያውቃል። ከዚያም በኋላ ሰላሳ ሺህ ብር ሰጥተው እንደዛ አለ። የእኔ ጓደኛ እኮ አለ አሁን ከዚህ በኋላ ሀምሳ ሺህ ይዤ ነው የሚሄደው። ጓደኛ ጸልዮ አራት መቶ አርባ አራት ሺህ ብር ኦንላይን ላይ ነው ያገኘሁት። ይኸው እንደዚህ ብሎ የተናገረው ሚሴጁ። ዛሬ እንደዚህ ሆንላችኋል። ለእናንተ የሆነ ነገር አስለቀቁት፣ አስለቀቁት፣ አስለቀቁት። አሁን ደግሞ ድሮ ባለፍኩበት ከተማ ላይ ማለት ነው። አሁን ዳግመኛ ስመጣ እናንተ እየሰበሰብኩት እናንተ እየጸለይኩት እናንተም ደግሞ በሌላ ክብር ትበቃላችሁ። አሜን። በሌላ ቅባት ትበቃላችሁ። አሜን። በሌላ የእግዚአብሔር ኃይል በእናንተ ላይ ገለጠ። አሜን። የእግዚአብሔር ክብር ተገለጠ ብሎ እስኪ የእግዚአብሔር ክብር ተገለጠ። እና እንደዚህ ተናግሬ ይሄ ልጅ ይሄ ልጅ ተናግሬ ነው ወጣው ፎቶ አን እግዚአብሔር አንድ ነካ ካረጋችሁ እያንቀሳቀስክ ነው ፎቶ የሚያስነሳ አሜን ነው ወይ? ስለዚህ ስለማንገናኝ በክብር ስለሚታገኝ ነገ ይሄን ለመድረስ ሩቅ ስለሆነ አሁን ጋ እነሳ ብዬ ቁርስ አብረን እምብላለን። ጠዋት ስነሳ አብረን እምብላለን። ያን ቀን ግን ከቁርስ በኋላ አይመጣ። ምንድን ነው ፎቶን ያቺን ቀን ትላላችሁ፣ ያቺን ቀን ትላላችሁ። አሁን ይሄ እኮ ልጅ ያቺን ቀን እያለ ነው። ለእናንተም ያቺን ቀን ይሆናል፣ ያቺን ቀን ይሆናል። ከዚህ በኋላ አሁን መኪናም ገዝቷል። አሁን አይሱዚ ኦባማም ገዝቷል። ታርኩ ቶረ ከመጣ በኋላ ቶረ ከመጣ በኋላ አሁን በረከት ትከተላችኋለች። አሜን። ሐምሌ ሀያ ዘጠኝ ላይ ነው ጨረስ ነው። መኪናም ገዝቷል።

ነቢይ ነፃነት ይባላለሁ። የሱ ደግሞ ወንድሜ ነው ኢንጂነር ዘማች ይባላል። እና ወደዚህ ሲንመጣ ያው ብዙ ቻለንጅ ነበረ ከፋይናንሻል ጋር የተገናኘ ነገር እና ተነጋግረን ጸልን ነው የወጣነው፣ ለምን እግዚአብሔር እንደሚያገኘን ማለት ነው። እና የእግዚአብሔር ሰው ደግሞ አግኝቶን ያለውን ነገር ተናግሮ ባርኮን እኛ ጸሎት ነበረና እንደውም ባደርንበት ሲንጸል ነበረ። እግዚአብሔር እኛን አይቶ ከእኛ አልፎ ደግሞ እኛ ጋደኛ ታርቁ የሚባል አለ ባለፎቶ ማለት ነው እና ያደረጉት አጋጣሚ ደግሞ የጌታ ሰው የእኛን ችግር በመንፈሱ ተረድቶ ትራንስፖርት በምን እንገባለን፣ እኔ ዛሬ ያለውን ነገር ሰጥቼ ጨርሼ ከዚህ ወጣለሁ እያልኩ ነበረና እግዚአብሔር ደግሞ በዚህ ሁኔታ ስላየ በጣም ነው የሚያመሰግነው። በተጨማሪ ደግሞ የሚናገር ጉዳይ አለ። ነቢዩ ላይ በሚነሳ ጉዳይ ላይ ሰዎች ጥንቃቄ ባደርጉ ጥሩ ነው ነው የሚለው። ነቢዩ ጋር እየሰራ ያለው የእግዚአብሔር ትክክለኛ መልክ ነው ማለት ነው። ሁለታ ደግሞ ኦሮሚያ ላይ እምብርት ያወደቅንበት ኦሮሚያ ላይ ነው። ብዙ ፋሚሊ ይዛ አለ ወሮወጣች ጅርታል አባያ ጋላና ሊጣት ራጋን ጆን ጭሮት ነመዋቃቴ